ዋና ዋና ዜና የመዋጋት ሞራሉ የላሸቀው ብልጽግና ሰራዊት በየቀኑ እየከዳ ፋኖን በመቀላቀል ላይ ነው። የአረመን ውጥጥ ቆራጭ ብልጽግና መቶ መሪ ደባይ ጨውቄ የፋኖ ኃይሎችን ሲቀላቀል፣ በተመሳሳይ ዜና ስራ ልቃ ማዕረግ ያለው የጠላት ኃይል ስናይፐር ይዞ ፋኖን ተቀላቅለዋል። በዝርዝር መረጃችን እንቃኘዋለን። በጎጃም ግንባር የቴዎድሮስ የምንቀሳቀስባቸው አካባቢዎች ጥቃት ፈጽማሉ በሚል ድሮን ጥቃት የተፈጸመ ሲሆን በደንበጫና አካባቢው ንጹሐን ላይ ነው ጉዳት የደረሰው፣ እናስቃኛቸዋለን። በዚሁ በጎጃም ግንባር የኦርቶዶክሳውያን ጭፍጨፋ ተካሂደዋል። በዛሬው እለት በደማቅ ሁኔታ የሚከበረው የቅዱስ ሚካኤል ዓመታዊ ክብረ በዓልን ተከትሎ በቤተ ክርስቲያን አገልግሎት ላይ የነበሩ የሃይማኖት አባቶች መገደላቸውን የተሰማው በዝርዝር እንቃኘዋለን። አባትን ጨምሮ ሰባት የአንድ ቤተሰብ አባላት ተመርዘው መገደላቸው ተሰምቷል። የተመረዘ ምግብ በልተው ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ የሰባት ሕይወት ማለፉ እየተነገረ ነው። ሌላኛው ዝርዝር መረጃችን ነው። በትላንትና ዕለት በወሎ ግንባር በላስታይና ቦግና ቀጠና በተካሄደው አስጨራሽ ውጊያ ከፍተኛ የሆነ ምት ያረፈበት የአገዛዙ ኃይል በሰነዘረው የድሮን ጥቃት በፋኖ ተማርኮ የነበረው ኮሎኔል ጨምሮ በርካታ የዘመቻ አርበኛ ደማሊ ምርኮኞች በድሮን ጥቃት መገደላቸው ሰምተዋል። እናስቃኛችኋለን። አስራ አምስት ሴት ልጃገረድ ተማሪዎችን የደፈረው ሚሊሻ ኃላፊ ከተሰነዘረበት ጥቃት ሲያመልጥ አጃቢዎቹም ቆስለዋል ተብሏል። ጤና ይስጥልን። ይህ የፋኖ ድምፅ ነው። ከአለም አቀፍ ፋኖ ሚዲያ ወደ እናንተ የሚደርሰው የኩለቀ ማለ ፋኖ ዜና ጥንቅራችን ቀደም ሲል የሰማችኋቸውን አበይት መረጃዎች ጨምሮ ሌሎችንም በዝርዝር እየነገርናቸው ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁን ቆዩም። ወደ ቀዳሚው ዝርዝር መረጃችን እንሸጋገራለን። የወሎ ግንባር መረጃውን ቀዳሚ ያደረግን ኮለኔሉን ጨምሮ በርካታ የዘመቻ አርበኛ አደማሊ ምርኮኞች ላይ የድሮን ጥቃት ተፈጽሞ ተገድለዋል። ፋሽስቱ የብልጽግና አገዛዝ ምስራቅ አማራ ቀጠና፣ ሰሜን ወሎ ዞን፣ ቡግና ወረዳ ዙሪያም በፈጸመው ተደጋጋሚ የድሮን ጥቃት በዘመቻ አባናዶ የተማረከውን የ12ኛ ክፍለ ጦር ምክትል አዛዥ ኮለኔል ዘሪሁን ማሙዬን ጨምሮ በርካታ ንጹኃኖች ሲሞቱ በርካቶች ላይ ደግሞ ከባድ ጉዳት ደርሷል። የፋሽስቱ ብልጽግና አገዛዝ ከትላንት በስቲያዳ 10 ቀን 2018 ሳምንት ምረት ቡግና ወረዳ ቋሮ ሁለት ጊዜ ብርኳኳ አንድ ጊዜ እና ብርኳ አንድ ጊዜ በአጠቃላይ ከምሽት 12 ሰዓት ከ4 እስከ 5 ሰዓት ተኩል ድረስ አራት ጊዜ የድሮን ጥቃት በመፈጸም በዘመቻ ደማሊ የተማረከው ኮሎኔል ዘሪሁ ማሙዬና ሌሎች ሶስት አብረውት የነበሩ ምርኮኞችና ያደሩበት ቤት ባለቤቶች ሁለቱን ጨምሮ በተጠቀሱ ቦታዎች ላይ በርካቶ ንጽዋኖች ሲሞቱ በርካቶች ደግሞ ቀላልና ከባድ ቁስለኛ ሆነዋል። ቤትና ንብረት ላይም ከባድ ጉዳትና ውድመት ደርሷል። ከዚህ ጋር ተያይዞን በዘመቻ አርበኛ ደማሊ አባናዶ የተማረኩ በመቶዎች የሚቆጠሩ የፋሽስቱ አገዛዝ ብልጽግና ሰራዊት እጃችን ላይ ያሉ መሆኑ የሚታወቅ ሲሆን እነዚህ ምርኮኞች ምግብና የሚያቀርብላቸውና የሚመግባቸው ፋኖ፣ ጥበቃቸውን ፋኖ፣ የሕክምና አገልግሎትም ሆነ ሌሎች ሰብአዊ አገልግሎት የሚሰጣቸው ፋኖ መሆኑን ግንዛቤ ውስጥ ማስገባት በቀጣይ ተመሳሳይ የፋሽስቱ አገዛዝ ብልጽግና ጥቃቶች ሊፈጽምባቸው ስለሚችል ዓለም አቀፉ ማህበረሰብ እንዲያውቅልንና በተለይ ቀይ መስቀል ምርኮኞችን እንዲረከበን ስንል በድጋሜ መልእክታችን እናስተላልፋለን ብሏል። የአፋባ ምስራቅ አማራ ቀጠና ሚኒልክ እዝ በላከልን መልእክት መረጃችን እንደቀጠለ ነው። 15 ሴት ልጅ ሀገር ተማሪዎችን የደፈረ ሚሊሻ ኃላፊ ከተሰነዘረበት ጥቃት ሲያመልጥ አጃቢዎቹ ቆሰሉ። ባንዳው ሚሊሻ ቆራጡ ከጀግኖቹ ስቴት ደንሳ ብርጌዳ ናብስቶች በተሰነዘረበት ጥቃት ሁለት አጃቢዎቹ ቆስለው በአንዳው ቆራጡ ደግሞ ማምለጡ ተሰምቷል። ትላንት ማምሻውን የሜጀር ጀነራሉ ባንታባተ የቁርጥ ቀን ልጆች ስቴት ደንሳ ብርጌዳ ናብስቶች በስቴ መካነ ኢየሱስ ከተማ መሀል እምብርት በመግባት የሚሊሻው በአንዳው ቆራጡ አንዳርጌ ላይ ያነጣጠረ ጥቃት የከፈቱ ሲሆን የባንድራው ቆሪጥ በለጠ አንዳርጌ ሁለት አጃቢዎች ሲቆስሉ ቆሪጥ ለትንሽ አምልጧል ተብሏል። ሚሊሻው በአንድ አቆራጦ አንዳርጌ ስቴ ወረዳ ሚሊሻ ጽሕፈት ቤት ኃላፊ ከሆነ ጀምሮ በስቴ መካነ ኢየሱስ ከተማ በርካታ ግፎችን ፈጽሟል። ሶስት ወጣቶችን በአደባባይ ገድለው በተሽከርካሪ አስፓልት ላይ ጎትቷል። አንድ ባለሁለት እግር ተሽከርካሪ በሳት አቃጥሏል። 15 ሴት ልጃገረድ ተማሪዎችን በአሰቃቂ ሁኔታ ደፍሯል። የሚል ነው የደረሰን መረጃ የሚያሳየው። ከዚህ በፊት አስገድዶ ገንዘብ ሲቀበላቸው የነበሩ ባለሀብቶችን ከዚህ በፊት ለፋኖ ድጋፍ ስታደርጉ ነበር ከማስራችሁ ገንዘብ በአካውንት ያስገቡ እያለ በማንገራገር ሶስት ሚሊዮን ብር ተቀብሏል። ከሀያ በላይ መሳሪያም ከህዝቡ በመንጠቅ የሸጠም፣ በአጠቃላይ በርካታ የግፍ ጽዋን የፈጸመው ባንዳው ቆራጡ በለጠ አንዳርጌ ትላንት ማምሻውን ከጀግኖቹ ባንተ ልጆዎች ለትንሽ አምልጧል ተብሏል። የወገናችን ስቃይ ህመመኗቸው ማለት ከተማ ዘልቀው የገቡት አናብስቶቹ ከቆራጡ ጋር በመሆን ወንጀል ሲፈጽሙ የነበሩ አጃቢዎቹን ማቁሰል ችለዋል። አሁንም ክትትላችን ይቀጥላል። ባንዳ በምድራችን ላይ አይኖርም እያሉ ነው የሚገኙት። ከመረጃዎች ጋር ወደኋላ የምንመለስ ይሆናል። ውዳማሽ ተመልካቾቻችን ወደ ሌላኛው መረጃችን እንሸጋገራለን። በምዕራብ ጎንደር ቀጠና ከፍተኛ ውጊያ እየተደረጉ ነው። በትላንትናው ዕለትም የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና የአራተኛ ደጃዝማች ኮር አካል የሆኑ የተለያዩ ክፍለ ጦሮች በወሰዷቸው እርምጃዎች በአገዛዙ ኃይል ላይ ከፍተኛ ኪሳራ ተፈጽሟል። በአገዛዙ ላይ ሰብአዊና ቁሳዊ ኪሳራ ደርሷል። በርካታ ሙትና ቁስለኛ የሆነው የአገዛዙ ኃይል አሁንም ባለበት እንዲቆይ የተደረገ ሲሆን ፋኖ በከበባም ቁም ስቅሉን እያሳየው ይገኛል ተብሏል። ከተለያዩ ቦታዎች ላይ ተጨማሪ ኃይልን እየጠራ ቢሆንም መንገዱ በፋኖ ተዘግቷል። በቀጠናው ከፍተኛ ትርምስምስ ተፈጥሯል። ውድ አድማሽ ተመልካቾች በምዕራብ ጎንደር ቀጠና የአራተኛ ደጃዝማች ኮር በሚንቀሳቀስበት አካባቢ ያሉ አሁናዊ ሁኔታ ምን ይመስላል የሚል የሚለውን አርበኛ ባንዲራው ግርማዊ መረጃ ላልማቀፋ ነው ሚዲያ አድርሰውናል። ዝርዝር እንድትከታተሉ በአክብሮት ጋበዝን። ጤና ይስጥልን። አርበኛ ባንዲራው መረጃዎችን በቀጥታ ማድረስ መጀመር ትችላለህ። እሺ አመሰግናለሁ። ባንዲራው ግርማይ የማራ ፋኖ ነገራል። ሰምን አማራ ቀዳና በላይ አራተኛ ደጃዝማች ፖር ህዝብነት ምን በትናንትና ሁለት ያው የስልክ ችግር ስለገጠመን መረጃ ለማድረስ ደርሷል። እነዚህ ብርጌዶችም ምኒልክ ብርጌድ፣ አርበኛ ሲሳያሽ አርበኛ ሲሳይ አበጀ ብርጌድ፣ በእጃዝማች ብር የዘገየ ብርጌድ፣ መጨላቸው ብርጌድ በጋራ በምርት በመስራት በወሰዱት እርምጃ አስራ አምስት የሞተ አራት የቆሰለ። አሁን እነዚህ የቆሰሉት በሀዋሳ ገበሬ ቤት ነው ያለ። መውጫ ሆነ ቦታ ነው፣ ገጠራማ ቦታ ውሎ ስለ ነበር የተመጣው አሁን ባለበት ቦታ ነው ያለ። አሁን ሲ ነው እዚው አካባቢ ነው ያለ። ፋኖ ኃይል እርምጃ ለመውሰድ ው ጠብቀውን አድርጎ እየጠበቀ ይገኛል። ና ይህንም ሁሉ አሁን ላይ ብዙ አቅጣጫ ነው እየነሳ ያለ። ይህን አጠናክሮ መቀጠል አለበት። ሌላው ኃይል አሁን በአምስት ስድስት አቅጣጫ ነው አንድ ቦታ ላይ ለመምጣት እየተንቀሳቀሰ ያለ። በተለይ ደግሞ በእኛ አካባቢ ላይ ያለ የሌለ ኃይልን ተጠቅሟል። በጣም ከፍተኛ የሆነ ቁጥር ነው አቅርቦ ያለ አንደኛው ሰራ በአብዛኛው ይህ አካባቢ ቦርደር በመሆኑና በተለይ ደግሞ ይህ ሰሜን ጎንደር የድሮ ሰሜን ጎንደር እየተባለ የሚጠራው አካባቢ ላይ በተለይ ይህ አካባቢ በአደረጃጀት ጠንክሮ እንዳይወጣ በማሰብ ይህ አካባቢ ከተነከረ ከባድ እንደሆነ ቤተ መንግስቱ፣ ባጭር ከሊንኳኳ እንደሚችል በማሰብ ያለ የሌለውን ሀይል አጠናክሮቷል። ፋኖም በየደረሰበት ቦታ ላይ እየደቀቀ እየመጣው ነው የሚገኘው። በተመሳሳይም በትናንትናው ሌሊት ወደ አንበሶ አካባቢ ምዕራብ ጎንደር ዞን፣ ተማ ወረዳ ወደ አንበሶ የሚባል ቦታ ላይም ግጥሚያ ተደርጓል። በአጣናዋ በአጣናዋቴ በዚህ አጋጣሚ ወደ አርበኞች ወደ ይቅርታ ወደ አራተኛ ደጃ አዝማች ኮር ተጠቃሏል። ስለዚህ እሱም በሁለት ቦታ ወደ አንበሶ እና ነገባ ላይ ውጅ አድርጓል። በዚህም ቁጥሩ ሁኔታዎች ስልክ ባለመስራቱ ሙሉ መረጃ ላይኖርም ከፍተኛ ጉዳት እንዳደረሰ ነው ያለን። መረጃ ይሄ ነው ያለው ነገር። አሁን መጠናከሩ እየቀጠለ ነው። አስፈላጊውን እርምጃ በደፈታ ይመታል። የማሳቀቅና እንደ አስፈላጊነቱ ጥቁሩ የመቀነስ እንደ አስፈላጊነቱ የመማረክና ይህን ኃይል የመመሰረት ስራ መስራት ስላለብን ሁሉም ሰራዊት የተሰጠውን ግዳጅ በአግባቡ እየተወጣ ነው የሚገኘ በዚህ አጋጣሚ በኮራችን አማካኝነት ከልብ እናመሰግናለን ለአመራሩ

ጥንቃቄ በተሞላበት መንገድ እርምጃ እንዲወስድ በተሰጠው አግባብ ክፍለ ጦሮችን ብርጌዶችን ይህን መልዕክት እንዲ ቆሎ አስተላልፏል። ዜክስ አሁንም ይህን ይዘው እንዲፈጽሙ ለማስተላልፍ ፈልጉ በቅርብ ቀን አሁን ተመትቶ እዚህ ቦታ ላይ ይወጣል ወይ ደግሞ ባለበት ተደምሶ ባለበት ተውቶ ይቀራል ማለት ነው። አመሰግናለሁ። ወደ ሌላኛው መረጃ ተሸጋገርን። የመዋጋት ሞራሉ የላሸቀው የብልጽግና ሰራዊት በየቀኑ እየከዳ ፋኖን በመቀላቀል ላይ ነው። የአረምን ውጥ ትቆራጭ የብልጽግና መቶ መሪ የደባይ ጮቄ የፋኖ ኃይሎችን ተቀላቅሏል። በተመሳሳይ ዜና አስር አለቃ ማዕረግ ያለው የጠላት ኃይል ስናይፐር ይዞ ፋኖን ተቀላቅሏል። ምክትል አስር አለቃ መልካሙ ስማቸው ሀያ ሁለተኛ ክፍለ ጦር ውስጥ የሚገኝ የጠላት ካምፕ የነበረ ሲሆን አንድ ስናይፐር በመያዝ የመቶ አምስተኛ ኮር 66 ክፍለ ጦር አባይ መተከል ሻለቃን ተቀላቅሏል በአማራ ፋኖ ብሔራዊ ኃይል አማራ ቀጠና የሁለት መቶ ስድስተኛ ኮር አራተኛ ክፍለ ጦር አስር አለቃ ማስረሻ አሰማ መሰሉ የተባለ አገዛዙ መከላከያ ሰራዊት አባል የነበረ የአማራ ህዝብ ላይ እያደረሰ ያለውን አርመናዊ ሰቋ በመረዳት በዛሬው ዕለት የረባይ ጮቄን ሻለቃ ከና ሙሉ ትጥቁ ተቀላቅሏል አስር አለቃ ማስረሻ አሰማ መሰሉ በመከላከያ ሰራዊት ስድስተኛ ያዝ ሀምሳ ሁለተኛ ክፍለ ጦር የአንደኛ ሬጅመንት ሁለተኛ ሻምበል ውስጥ ጋንታ መር የነበረ ሲሆን በዛሬው በመከላከያ ተቋም ውስጥ ፋኖናችሁ ትደግፋላችሁ በሚል በሙሉ የአማራ ተወላጅ መከላከያ ሰራዊት አባላትን ትጥቃቸውን በማውረድ በማሰር እና በማሰቃ ቃይት ላይ መሆኑ የተነገረ ሲሆን ዛሬም ላይ ከአማራነት የማማ ላይ ከመወዳቸው ጓዶች ጋር በመቀላቀለኝ ደስተኛ ነኝ ሲል ደስታን በመግለጽ ለቀጣይና ረመናዊ ስርዓት ከወንድሞቹ ጋር በመሆን ትግሉን እንደሚቀጥል አውስቷል። መረጃውን ያጋራው የአፋባ ምር አማራ ቀጠና ቴዎድሮስ የ26ኛ ኮር 24ኛ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ ኃይለ ማርያም ክብር ነው። በጎጃም ግንባር አሁንም የድሮን ጥቃቶች ና አሳሳዎች ተጠናክረው ቀጥለዋል በደንበጫ በተፈጸመ የድሮን ጥቃት በርካታ ንፁሐኖች ክፉኛ ተጎድተዋል በደንበጫ ቀጠና የድሮን አሳሳ እየተደረገ ሲሆን ደንበጫ ወረዳ ጃጅራብ ቀበሌ ሐሙሲት ላይ የድሮን ጥቃት ተፈጽሟል ደንበጫና አካባቢ የድሮን አሳሳ እንዳለ ለማህበረሰባችን ቀድመን መልእክት ያስተላለፍም ቢሆንም ጥንቃቄ ባለመወሰዱ በንጹሐን ላይ ጉዳት ስለመድረሱ ነው መረጃ የወጣ የሚገኘው አሁንም በተለያዩ ቀጠናዎች የድሮን ቅኝቶች በረራዎችና ጥቃቶች ተጠናክረው እየቀጠሉ ሲሆን ከትላንት በስቲያ በወሎ ግንባር ላስታይና ቡግና የተፈጸመው የድሮን ጥቃት እና በፋኖት ማርኮ የነበረው ኮለንን ጨምሮ በርካታ ምርኮኞች የጉዳቱ ሰለባ እንደሆኑ ቀደም ሲል በዜና ሽፋናችን ማካተታችን ይታወሳል። በጎጃም ተመሳሳይ ጥቃት እየተፈጸመ ነው። በሌሎች አካባቢዎችም አሁን ላይ ወቅቱ ለድሮን ጥቃት አመች በመሆኑ የአገዛዙ ኃይል ያሉትን ድሮኖች ሁሉ በአማራ ምድር ስምሪት በመስጠት ጥቃቶችን እየፈጸመ ይገኛል። ከዚያም ባሻገር ቅኝቶችን እያደረገ ለሜካናይዝድ ሪፖርት ያደርጋል። ይህንን ተከትሎ የፋኖ አባላትና ኃይሎች እንደዚሁም ንጹሐን የመሰባሰብ እና ሃይማኖታዊም ሆኑ ሌሎች አካባቢ ባህላዊ ክውንዋኔዎችን በአግባቡና በጥንቃቄ ማድረግ እንደሚገባ ነው መረጃ የደረሰን። በዚሁ በጎጃም እንቆያለን። ኦርቶዶክሳያን ተጨፍጭፈዋል። ዳግም የአርሲ ዜና በአማራ ውስጥ መሰማት ቀጥሏል። በዛሬ ሁለት ዓመታዊ የቅዱስ ሚካኤል ክብረ በዓል በሚያከብሩ ሁለት የሃይማኖት አባቶች ላይ በደ የመገንበጫ ወረዳ የደገራ ቅዱስ ሚካኤል ቤተክርስቲያን በመግባት በነፍሰ በላው ዙፋን ጠባቂ የመከላከያ ሰራዊት በግፍ መረሽናቸው ነው የአይን ማኞች የገለጹት። በዚሁ አካባቢዎች ከዚህ ቀደምም ሃይማኖታዊ ክብረ በዓል በሚያከብሩበት ጊዜ ወደ የቤታቸው ክብረ በዓሉን አቋርጠው እንዲመለሱ፣ ሃይማኖታዊ ክዋኔያቸውን እንዳይፈጽሙ ክልከላዎችና እገዳዎች ሲደረጉ እንደነበር መዘገባችን ይታወሳል። ታዲያ በዛሬው ዕለት በዓመታዊ ቅዱስ ሚካኤል ክብረ በዓል ላይ አገልግሎት ላይ የነበሩ የሃይማኖት አባቶች ወይም ካህናት በደንበጫ ወረዳ የደገራ ቅዱስ ሚካኤል ቤተክርስቲያን ውስጥ በመግባት ይኸው የአገዛዙ ኃይል እንደገደላቸው ነው ለማወቅ የተቻለው። ይህንን ተከትሎ አሁንም ቢሆን በተለያዩ አካባቢዎች ጥንቃቄ የተሞላበት እንቅስቃሴ እንዲደረግ ነው የደረሰን መረጃ የሚያሳየው። የመጨረሻ ወዳደረግነው መረጃችን እንሸጋገራለን። አንድ አባትን ጨምሮ ሰባት የአንድ ቤተሰብ አባላት ተመረዘው መገደላቸው ተሰማ። የተመረዘ ምግብ በልተው ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ የሰባቱ ህይወት ማለፉ ነው የተነገረው። በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ አስር ሰዎች በቁጥጥር ስር ሆነው ምርመራ እየተደረገባቸው ይገኛል ተብሏል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቀኖሪያ በአብሮነት ራት ተመግበው በጠና ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ አባወራው ከስድስት ልጆቹ ጋር በአጠቃላይ ሰባት የአንድ ቤተሰብ አባላት ህይወታቸው ማለፉን ፖሊስ አስታውቋል። የክልሉ ፖሊስ የወንጀ የግደል መረጃ ኢንተልጀንስ ዳይሬክተር ተወካይ ምክትል ኮማንደር ያሉት መስገን በወረዳው መሰረተ ወገራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ነው። ህዳር 6 2018 ምሽት አንድ ሰዓት ስምንቱ የቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታማቸው የተነገረው። በአብሮነት እራት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃ የደረሳቸው የአካባቢ ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል መድረሳቸው ተገልጿል። ሆኖም ከተጎዱ የቤተሰብ አባላት የአምስት ዓመቱ መንግስቱ ኃይለ፣ የሰባት ዓመቱ መክብ ብነ ኃይሌ እና የ17 ዓመቱ ተክሉ ኃይሌ የተባሉ ሶስት ወንድማማቾች በእለቱ ሆስፒታል እንደደረሱ ህይወታቸው ማለፉ ተጠቁሟል። የቀሩ ተጎጂዎችን ህይወት በህክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብረ ኃይሌ የሁለቱ እህትና ወንድም ህይወት ህዳር 7 ቀን 2018 ምሽት 11 ሰዓት ላይ ማለፉን ተከትሎ የሟቾች ቁጥር ወደ አምስት ማሻቀቡ ነው የተገለጸው። ጉዳማች ተመልካቾች ከአለም አቀፍ ፋኖ ሚዲያ የኩለቀ ማለ ፋኖ ዜና ጥንቅራችን በዚህ ተቋጭቷል። አብራችሁን በመቆየት ዝርዝር ሁነቶችን ስላደመጣችሁን ወደፊትም ስለሚኖረን የአብሮነት ጊዜ ጋር ጋር አመሰግናለሁ። እኔ እኔ በዚህ ሰናበታለሁ። እንዳለ ቢክስ ነበርኩ። መልካም ጊዜ።